ተደራጀ አራት አመት ነው ስደት ላይ ያልሰራችበት ቦታ የለም። ቤሩት ሰርታለች ብላለች። ሁለት ልጆች አሏት። ልጆቿን ለማሳደግ በአረብ ሀገር የተንከራተተች እህታችን ናት። አራት አመት ግን አገሯ አልገባችም። አባቴ ልይ አባቴን ጨከንኩ። አራት አመት አባቴ ልይ እንዳለች ነው። እውነት ለመናገር ከልጆቿ በላይ ስለ አባቷን አባቴ አራት አመት ጨከንሽብኝ ይለኛል ሊሄድ እያለች እዛይ ምንድን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና እየተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ይህም ዱ ሁላችሁም እስከ መጨረሻው አዳምጣችሁ ላይክ ሽር ማድረጋችሁን አትርሱ። ትላንትና በዱባይ የሞተችው እህታችን ሶሻል ሚዲያ ላይ እንደሰማ ነው ከትላንትና ውዳ ሶሻል ሚዲያ ላይ ጓደኞቿ ጋር እንደዚሁም ከሮማ ቤት ገብታ ስትጫወት እንደነበረ ተነግሯለን። እንደዚሁም ጠዋት ላይ ትላንትና ጠዋት ወደ ጓደኛዋ ስልክ ደውላ እንዳዋራቻት እና ከጓደኛዋ ጋር እንደነበረች ነው የተሰማው። በመቀጠል አስክሬኗ ላይ ምርመራ ሲደረግላት የተገኘው የአስክሬን ውጤት አስክሬኗ ላይ የተገኘው ሙሉ በሙሉ ደምነች ሰውነቷ ነው የሚሉት እሱንም እንግዲህ ፈጣሪ ህይወት ነገር ግን አረብ ሀገር ላይ የምሰሩ እህቶቼ በአሁኑ ሰዓት ጊዜያችንን በጣም ከፍቷለን። ጠላታችንን ማን እንደሆነ አናቅም። ለዛም ደግሞ እራሳችሁን ለመጠበቅ ያህል እባካችሁን እራሳችሁን ጠብቁ። ይች እህታችን እንደምታወጥ ረጅም ዓመት አረብ ሀገር ለአረብ ሀገር ስትሰደድና ስትለፋ ስትማስን የነበረች ዛሬ ደግሞ እንደምታወጥ ሞተች ተብሎ አስክሬኗ ተለጥፎ ምንም ያህል እረፍት ሳታገኝ ራሷን በሰው ሀገር ላይ አታለች። በመቀጠል ሁለት ልጆች አሏት። የሁለት ልጆች እናት ነበረች። ነገር ግን ከሁለቱ ልጆቿ የበለጠ የአባቷ ፍቅር በጣም ይጠና አባት እንደነበረ እና አባት ልጅ ሆይ አራት አመት ሙሉ ምነው ጨክንሽብኝ አትመጭም ወይ? አትገዝም አገርሽ አይኔን አይንሽ አያየውም ወይ እያለ አባቷ በረጅሙ ሲጠይቃት የነበረ አባት ዛሬ ጥቁር ማቅ ለብሷለን። እጅግ በጣም ያሳዝናል። ቤተሰቦቻቸውን ከነዚህ አይነት ከልጅ ፈተና ይጠብቃቸው። እኔ ማለት የምፈልገው እህቶቼ እባካችሁን ዛሬ ላይ ጓደኛዬ ብለሽ አምነሽ የምትጠጊያ ሴት የምትጠጊ ሰው የለም። ለራስሽ ራስሽ ብቻ ትበቂያለሽ። እና እህታችን ከትላንትና ወዳ ልቤን ያመኛል ስትል ነበረ። አሁን ላይ ያለው ኬዝ እንዴት ደም ሆነ የሚለው ነው። ምክንያቱም ልጅቷ ልቧን እንደሚያማት ከበፊትም ሼር ስታደርግ ነበረ፣ ስታካፍል ነበረ ከዛም ተሻለኝና ና ደህና ነኝ ተነስቻለሁ እያለች ስታወራ ነበረ። በዚህ ቅጽፈት እንዴት ህይወቷ አለፈ? ይህ የሁሉም ሰው ጥያቄ ነው። ሆኖም ግን ሞተች። በነገራችን ላይ ከሞቱ በኋላ ጥያቄው ወሬ ይበዛለን። ለአንድ ሳምንት የዚህ ሶሻል ሚዲያ አጀንዳ እናረጋለን። ከዛ ሶሻል ሚዲያ ሁሉን ነገር ይረሳለን። ምክንያቱም እህታችንን ስትናገር የነበረው ካሁን በፊት ልቤን ያመኛል ነበረ ትላንትና ሲወራም የነበረው ልቧን ስለሚያማት ነበረ እየተባለ ነበር ሲባል የነበረው ሆኖም ግን ዛሬ ደግሞ አስክሬኑ ላይ ደም አለው እየተባለ ነው እና እንዴት ይሄ ደም ኖረ ትላንትና ወዳ ልቤን አመመኝ ብላ ጠዋትም ላይ ከጓደኛዋ ስታወራ እንደነበረ ከዛ ከሰዓት በኋላ ህይወቷ እንዳለፈ ይህ ደም ከየት መጣ ነው የህዝብ ጥያቄ ይሄ ደም እንዴት መጣ ግን ጥያቄው ለአንድ ሳምንት ይጠየቃል ልጅቷ የምትድበት በደንብ ሳትጣራ አስክሬን ኗ ይላካል። ቀጥ ብሎ ወደ ኢትዮጵያ ይላካል። ኢትዮጵያ ገብቶ አስክሬን ኗ አፈር ይልበስ ይባላል። አፈር ይለብሳል። ነገር ግን ይህች እህታችን እንዴት እንደሞተች እንዴት እንደሆነች ምክንያቱ ምንድን ነው ምርመራ አይደረግላትም። ምክንያቱም ምርመራ ላርግ ብትሉ ጊዜው መሽቷል። የራሳችሁን መመርመር ወይም ማስመረምር የምችሉት ሳትሞቱና ሳትተኙ ሳትቀደሙ በፊት ነው። እራሳችሁን ሐኪም ቤት ወስዳችሁ ማንነታችሁና ጤንነታችሁ ማረጋገጥ የምትችሉት አማ ግን አንድ ሰው ከሞተ በኋላ የቆመ ሰው ሌላው ሰው አስክሬኔሽን ሳይሆን የሚለጥፈው ወይም ደግሞ አስክሬንሽን ሳይሆን የሚያስመረምረው ወሬ ብቻ ማጣራት ያመራምራል እንዴት ነበረች፣ እንዴት ነች? አንዱ ሌላ ወሬ ያመጣል፣ አንዱ ሌላ ወሬ ያመጣል። ስለዚህ እናንተም አስክሬኑ ነው ተመረመረ፣ ሞተች፣ ከሞተች በኋላ ምንም ጥቅም የለውም። ልጅቷ ከበፊት ልቧን ያማት ነበረ። በጣም እያመማት እንደነበረም ተናግራለች። ነገር ግን ከዛ ህመሟ እንዳገመገመችና እንዴት ተሻላት፣ አባቴ እየናፈቀ ነው፣ አባቴ ማየት እፈልጋለሁ፣ መች ነው አገር የሚገባው ስትል ነበረ። ግን አገሯም ሳትገባ ይገባ ወደ ሀገርም ሳትሳፈር መጨረሻ በሞት ተቀደመች። ለዚህም ራሳችሁን ትኩረትና ራሳችሁን መጠበቅ የምትችሉት ራሳችሁ የመሪያም ቅመሞች እባካችሁ ባላችሁበት የትም ቦታ ላይ ሆናችሁ ራሳችሁን መጠበቅና መጠበቅ ግዴታ አለባችሁ። ያ ካልሆነ ራሳችሁን ካልጠበቃችሁ ከሞታችሁ በኋላ እኔም፣ አንቺም ማንቻውም ሰው የማንቻውም ፎቶ ሰቅሮ ቪዲዮ ይሰራል። ያ ላንቺ አይጠቅምሽም። ያንቺ ላንቺ አይጠቅምሽም የሚጠቅምሽ አንቺ በቁምሽ ራስሽን ስታህክሚ ና ራስሽን ስትንከባከቢ ነው፣ ጤናሽን ስትጠብቂ ነው። ቤተሰብ እርግጥ አሁን በአሁኑ ሰዓት የዝች ልጅ አባት ለአራት አመት ሙሉ ራብሽኝ፣ ጠማሽኝ እያለ የናፈቀ አባት ምን ያህል አዘንተኛ እንደሆነ እሱ ነው የሚያውቀው። በመቀጠል ስንቶች ናቸው እድሜያቸውን ፈይተው እስከ 15 16 ዓመት አረብ ሀገር ላይ ሲሰሩ ኑረው ነገር ግን ቤተሰቦቻቸው ልጆቻቸውን እንኳ አገር ገብተው አይናቸውን ለአፈር ገንዘባቸውን ከርተዋቸው ተንከራተው በየመንገዱ አብደውና ወርቀ ይቀሩ ብዙ ሰዎች አሉ። ምናቃቸው እንደዚሁም ተስፍሻ አደርገው ላይ ለ17 ዓመት ሙሉ በዱባይ ሰተንከራተፊ የሁለት ልጆችናት የሶስት ልጆችናት ንብረቷን ገንዘቧን ነጥቀዋት አዲስ አበባ ተሻረርጌ ላይ መታ የምታለቅሰታለች እኛ አረብ ሀገር ላይ ስንሰራ ጥቅማችንን እንጂ እኛን የሚፈልገን ከስንት አንድ ነው። ቤተሰብ ከስንት አንድ ነው ልጁን የሚፈልገው። ሶሻል ሚዲያ ላይ ያለ ሰው ከስንት አንድ ነው። ለአንድ አንድ ሰው ተመርጦ ነው ድምፅ የሚኮነለት። ስንቶች ናቸው ካሜራ ያላያቸው፣ በሞታቸው ያልተሰማ፣ በዱባይ ሐኪም ቤት አስከሬናቸው ፍሪጅ ውስጥ ገብቶ ኩላሊታቸው ለገበያ ውሎ የሚገኙት ስንቶች ናቸው? እነሱ መሞታቸው ብቻ እየተሰማ እነዚህ ሲሞቱ ጤነኛ ናቸው ምናቸው፣ እነሱ ነብሳቸው ብቻ ነው እንጂ ሞታቸው፣ አእምሯቸው አልሞተም፣ ኩላሊታቸው አልሞተም፣ አይናቸው አልሞተም በማለት ስንቶች ናቸው ይኸውን ሰውነታቸውን ቤተሰብ ሳያቅላቸው ምን ሳያቅላቸው እነሱ ተፈርፍረው ፍሪጅ ውስጥ የተቀመጡት ኩላይታቸው ወጥቶ አይናቸው ወጥቶ መገልገያ በቃ ማንነታቸው እንዳይታወቅ ተደርጎ የተቀመጠዋል። ያ ለምንድን ነው የሆነበት ምክንያት፣ እኛ ራሳችንን ስለማንጠብቅ ራሳችንን ስለማንቆጣጠር። አንቺ ለመዲያም መኪና ነች፣ አንቺ ለመዲያም መሽከርከሪዋ ነች፣ አንቺ ለመዲያም አልባሰዋ ነች። ለራስሽ ግን ምንም ምንም ነች። ስለዚህ ልላችሁ እና ለነግራችሁ የሚገባው አረብ አገር ላይ የምትሰሩ እህቶቼ፣ ወደርሽም ቀደምሽም ራስሽን አስቀድመሽ ጠብቂ። ማንም ቢጠብቅሽ አይገባም። ከሞትሽ በኋላ ህዝብ የሚደርስልሽ ህዝቡም ድምፅ የሚሆንሽ ለአስክሬንሽ መሸኛ ብቻ እንጂ እንዴት እንደሞተች ማንም ማንም አያውቅም። ዛሬ ሁሉም ቢዝነስ አድርጎት ኢትዮጵያ ላይ ብከጅ የአስክሬን መቀበያ አለ ኢትዮጵያ ላይ ብከጅ የሞተ ሰው መቶ ቤተሰብ መቀበያ ያለ። ዛሬ ህዝቤ ቢዝነስ አድርጓል። ሞት በየቀኑ ህዝቡ ስለሚሞት ስለሚታወቅ፣ ለዛም ማንቸውም ሰው የራሱን የራሱን ካምፓኒ፣ የራሱን ድርጅት፣ የራሱን ስራ እየከፈተ ነው ከሞታችሁ በኋላ ችግር ውስጥ ተገባችሁ በኋላ መከራ ውስጥ ተገባችሁ በኋላ ወደ ሶሻል ሚዲያው መታችሁ ብታለቅሱ እኔ እንዴ ብዬ ነበር፣ እሷ እኮ እንደዚህ ሆና ነበር። ለእናንተ አይጠቅምሽም፣ አይደለም፣ ለእናንተ ለቤተሰቦቻችሁ፣ ለቆሙት አይጠቅማቸውም። እባካችሁ አረብ ሀገር ላይ የምትሰሩ እህቶችን እራሳችሁን ለመጠበቅ ሞክሩ። ይሄን ለማለት ወዳለሁ። በስተመጨረሻ ውዶች ይህን ቪዲዮ ላይ ተሸራርጉት። ሁላችሁም አረብ ሀገር ላይ የምትኖሩ እህቶች ልትማሩበትና ልታውቁት የሚገባ ቅድሚያ እራሳችሁን ራሳችሁ ናችሁ መጠበቅ የምትችሉት ሌላ ሰው የናንተን ህይወት መጥቶ ሊታደጋችሁ አጠብቁ። ከዛም በኋላ ራሳችሁን ከጠበቃችሁ በኋላ ነው ሰው ለናንተ ሊደርስላችሁም ሊያተርፋችሁም የሚችለው። እና እና አዋካችሁ ላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።